በሐይሉ እንግዲህ ሕክምና ላይ ነበረ። ምክንያቱም እጅህን ካልተቆረጥክ በሽታው በቀላሉ ወደ ሰውነት የመሰራጨት አቅሙ በጣም እየጨመረ ነው። ስለዚህ በሽታው ሳይሰራጭ እጅ መቆረጥ አለበት ሲባል ወይኔ ብሎ በጣም ተመሳይቶ በጣም ተናዶ ነበረ። በስተ መጨረሻም ግን አማራጭ ስለሌለው በህክምናው ተስማምቶ ህክምና ሲገባ ነበረ፣ ባለፈው ክፍል ላይ ያለቀው እንግዲህ። ዶክተሮቹም እንግዲህ እንዳሉት ያው እጁ መቆረጥ አለበት። እጁም ተቆርጦ ህክምናውን ሳይጨርስ ሀኪሞቹ ከሀኪሞቹ ጠፍቶ ወጥቷል ከሀኪሞቹ ጠፍቶ ይወጣው እንግዲህ በፖሊሶች እየተፈለገ ስለሆነ ከዛም ባይወጣ እዛው ሕክምና ላይ እንዳለ ይዙት ነበረ። ይህን ያደረጉት ደግሞ እንግዲህ ከፖሊሶቹ ደግሞ ሰላም ከሚያግዙ መካከል ለእሱ መረጃ የሚሰጠው አለ። እያንዳንዱ እንቅስቃሴያቸውን ስልኩንም ጠልፈው ነበረ፣ እንዲሁም ደግሞ በሎኬሽንም ይከታተሉት ነበር። እዛ ቦታ ሲደርስ እሱ ቦታ ይቀይራል፣ ምክንያቱም ወደ እሱ እንደመጡ እንደሆነ መረጃ ይነግሩታል ማለት ነው። ስለዚህ በሐይሉ ማለት እንግዲህ አደገኛ አደገኛ ሰውዬ ነው። ሰላም ሰላም ብያለሁ። ውድ ነው የተከበራችሁ ውድ የቻናሌ ተከታታዮች የምወዳችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት ያለም ጠጉሉ ሰላማችሁ እንደም ድራሽ አንድ ሰማይ ከዋክ ይበልኝ ምስኪን ነው ወንድሞቼም ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ ቆየት ብያለሁ ቪዲዮ ከለቀቅኩኝ ያው ስላልተመቸኝ ነው ማለት ነው። መጥቻለሁ የጠፋሁበትን ደግሞ እንግዲህ ቪዲዮ ለቅላችኋለሁ ማለት ነው። በዛ ቪዲዮ ላይ እነግራችኋለሁኝ። ለዛሬው በዚህ ወንድማማቾችን ያጋደለችው የቤት ሰራተኛ ተከታታይ ድራማን ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ። አዳዲስ የምትመጡ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ነባሮች ደግሞ ላይክ ያደረጋችሁ፣ ሸርም የምትችሉ ሸር በማድረግ አግዙኝ፣ አበረታቱ ማለት ነው። ዛሬ እንግዲህ እንደነገርኳችሁ መግቢያ ላይ ቅድም ባለፈው ክፍል የቆመው በሐይሉ ህክምናውን ተስማምቶ ዶክተሯን ተስማምቻለሁ ብሎ ወደ ቀዶ ጥገናው ክፍል ሊገባ ሲል ነበረ። እንግዲህ ቀዶ ጥገናው በተሳካ ተሳክቶለት ህክምናውን አድርጎ እጁም ተቆርጦ ወጥቶ ነበረ። ከዛም ሰዓት ከህክምና ወጥቶ ጠፍቶ አምልጦ ሄዷል። ምክንያቱም እዛ እንደነበረ ፖሊሶች ደርሷቸው ወደ እሱ እየሄዱ ነበረ፣ እሱን ለመያዝ ማለት ነው። ምክንያቱም በኃይል ሆናት በጣም ወንጀለኛ አደገኛ ሰውዬ ነው። ይሄን የምታውቀው እንግዲህ ሰላም ነበር፣ ሰላም ከዚህ በፊት አሳስረው ስለነበረ እሷን ለመበቀል በጣም ብዙ ነገር እያደረገ ነው አድርጓልም። ነገር ግን እሷ ብዙ ደጋግ ሰዎች ስላሏት ምንም ነገር አላደረጋትም፣ ከማሰቃየት ውጪ ማለት ነው። ከዛ እንግዲህ ከህክምና ወጥቶ ጠፍቶ የሆነ ቦታ ተደብቆ ኢንስፔክተሩ ይደውልለታል። ከዛ እኔ ከሐኪም ቤት ጠፍቼ ወጥቻለሁ እየተከታተሉት እንደሆነ እሱም ይነግረዋል ማለት ነው። ምን ማድረግ ነው ያለብኝ እያለ እያማከረው፣ በቃ ቦታ ቀይር፣ ጥፋ፣ ከከተማ ወጣ፣ በቃ ከከተማ ወጣለሁ ምናምን ብሎ ይነግረው፣ ይደዋወላሉ። ከዛ ዳጊና ቢኒ እንዲሁም ሰላም ሆኖ ቤት እያወሩ ጥና የዳጊ የቢኒ ጓደኛ ይደውላል፣ ፖሊሱ ማለት ነው። ከዛ ዳጊ ሲደውላት በጣም ይናደዳል። እስካሁን ይሄን ሁሉ ሰዓት የት ሄዶ ነው እኛ በችግራችን ሰዓት የት ሄዶ ነው አሁን የሚደውለው? ቢኒን ደግሞ ብቻውን ላገኝ ሲል በጣም ፈራ ማለት ነው። ምክንያቱም እስካሁን እያስመሰለ እስከሆነ ብዙዎቻችሁም ይህን የቢኒ ጓደኛ ነው እያስመሰለ ያለው እያላችሁ ነው ኮመንት ላይ እያየኝ ነበረ። ሊሆንም ላይሆንም ይችላል። ምክንያቱም የጠፋበት ምክንያት በሐይሉ ማለት በጣም አደገኛ ነው ወይ ቤተሰቦቹን አግቶበት የነብሩበት ዞሮ ዞሮ ያው ለቢኒ ሁሉንም ነገር እነግርሃለሁ ስላለ እሱንም አብረን የምናይ ይሆናል ማለት ነው። ምክንያቱም የጠፋሁበትን ለምን ጠፋ ብሎ በሚጠይቁ ሰዓት የጠፋውበትን ሁሉንም ነገር እነግርሃለሁ ስንገናኝ ብቻህን ብሎት ነበረ። ነገር ግን ዳጊ በፍጹም ከፈለግ አንተ ብቻህን እዚህ ተቀመጥ እንሄዳለሁ ብሎ ጥሎት ሲወጣ በቃ ተከትሎ ተቷል። ከዛ ልክ ሰላምን ብቻዋን ቤት መተው አልፈለግም በቃ ከቤት እንዳትወጭ እያለ ለምናት አልቃልግ ብልኝ ለአንተ ስል አይደለም ለራሴ ስለ የትም አልሄድም፣ ትላለች። ይወጣል። ድጋሚ ደግሞ ተመልሶ ሲወጣ አሁንም ያስጠነቅቃታል። እሷም በፍጹም አልወጣም ለራሴ ብዬ ትላለች። ከዛ ሲወጣ ቸዋ ትለኝም ወይ ትላ እንደ ባለፈው ቸዋ ትላለች ማለት ነው። በዛ ሰዓት እንግዲህ ቢኒ በጣም እንትን ይላል። በአንቺ መታቀፍ ተገኝቶ ነው ለብሎ በጣም ይደሰታል። ምክንያቱም ቢኒ ከምንም እና ከማንም ከቁሳዊ ነገር በጣም እሷን ያስቀድማል ማለት ነው። ዳጌ ግን ፍቅር ይሆን የያዘው፣ እልህ ይሆን የያዘው፣ ቅናት ይሆን የያዘው ግራ ያጋባል። ምክንያቱም ፍቅር ምንም ነገር ስለማይፈልግ ፍቅር መስጠትም መቀበልም፣ ፍቅር ለሚሰጠን ሰው የሚሰጠን ፍቅር በምላሽ ፍቅር መስጠት እንጂ ቁሳዊ ነገሮችን በፍቅር ማለት ዳጌ አሁን ቤቱ ቢኒ እንዲጠላት ብዙ ነገር ጥሮ ነበረ። ቢኒ ግን ቁሳዊ ነገርን አላስቀደመም። ያስቀደመ ሰው እሷን የእሷን ሰላም የእሷን ነፃነት ካወጀ በኋላ ፍቅሯን መግለጥ። በነገራችን ላይ ዝናቡ በጣም ደስ ይላል። የሆነ ቦታ ይቺ ይቀረጽኩ ነበረ። አገራችን ኢትዮጵያ ውስጥ ዝናብ አለ ማለት ነው። አሁን መጋቢት ላይ በልግን የሚባለው እንደዛ ነገር እና ደስ ይላል። ዝናብ አለ ማለት ነው። እና ቢኒ የሰላም ነጻነት በሐይሉን ለፍርድ አቅርቦ በሐይሉ ከተያዘ በኋላ ፍቅሩን እስኪገልጽላት በጣም ቸኩሏል። ዳጊ ግን በቃ አንዳንድ ሰዎች የሆነ ሰውን ስንቀርብ ከዛ ሰው እነሱ ቀድሞ መቅረብ እነሱ የራሳቸው ማድረግ የሚፈልጉ ሰዎች አሉ። ልክ ዳጊ እንደዛ ነው። ራስ ወዳድ ነገር በጣም ሲበዛ ራስ ወዳድ ነው። ሰላም ደሞ እንትና ሳራ ደሞ ጠፍታለች። እንግዲህ አሁን ሙሉ ትኩረታቸው በሐይሉ ነው። እንግዲህ በሐይሉ አሁንም ደግሞ እየተከታተሉ ነው ብሎ ከዛው ይደርሰዋል። በጣም ይደነግጣል። በቃ በህዝብ ማመላለሻም ቢሆን ከአዲስ አበባ መውጣት አለብኝ ብሎ ይወስናል። ከዛ ከራሱ ጋር እያወራ ከሱ ጋር እያወራ ካራ በኋላ በራሴ መኪና መንዳት አልችልም፣ ምክንያቱም መንዳት አይችልም አንድ እጁ ስለተቆረጠ፣ በራሱ መኪና ወዴት መሄድ አይችልም። እንደገናም ደግሞ በራሴ መኪና ታርገውን እንኳን ቢቀይር መኪናውን ሞዴሉን ስለሚያውቁት ይዙኛል ብሎ ይናገረዋል። ሲቀጥል ያው መንዳት አልችልም ብሎ ይጮህበታል ማለት ነው። ከዛ እንግዲህ እንዲሁም ተይዤ ከእስር ቤት ከምበሰብስ እሷን ገድዬ ራሴን አጠፋለሁ ብሎ ይወስናል። መጨረሻ ላይ ማለት ነው ምክንያቱም ቢኒም ዳጊም ከቤት ወጥተዋል። እንግዲህ በነገራችን ቢኒ ስለፈራ ዳጊና ሰላም ቤታቸው ቁጭ በሉ የትም ጥላት እንዳትሄድበት ነበር ያው ዳጊ ስለተናደደ ቤታቸውም ብዙ ብር ስለወሰደበት በሐይሉ ያ ነገር ስላለ ስላበሳጨው ጥሎት ወጥተዋል። ስለዚህ ቢኒም ተከትሎ ስለሄደ ቤት ማንም የለ ቤት ያለችው እንግዲህ ሰላም ብቻ ነች። በእርግጥ ለቢኒ ቃል ገብታለች። እሱ በዛ ሰዓት እንግዲህ ቢኒና ዳጊ የት እንዳሉ ያውቃሉ። ከዛ ቢኒና ዳጊ ፖሊሱ ሆነው የዳጊ የቢኒ ጓደኛ ማለት ነው ሎኬሽኑን ያለበትን ቦታ ያዩታል። ከዛ ልክ እዛ ቦታ ሲሄድ በሐይሉ ከዛ ቦታ የለም። ስለዚህ ማን ነው የሚጠቁም? ከእኛ የሚነግረው ሰው አለ? የለም። ሎኬሽኑ ማጥፋት፣ ስለዚህ ሎኬሽኑን አጥፋ ተብሎ በሐይሉ ሎኬሽኑን ማጥፋት፣ የት እንዳለ ያቁም ማለት ነው። እንግዲህ በሐይሉ ያወስኗል፣ ሰላም ይገሉ ራሱን ለማጥፋት ከዛ ወደ ሰላም ወደ ቢኒ ሰፈር ይሄዳል። እነሱም በጣም ይናደዳሉ። ቢፈልጉትም ስልኩም መጨረሻ ላይም ደግሞ አሁንም በሀይሉ ጋር ስልክ ይደወላል። ስልክ ሲደወል ያው የበሀይሉ ስልክ ስልካችን ተጠልፏል ብሎ ይነግረዋል። ወይኔ በሀይሉ ብሎ በቃ በጣም ተስፋ ይቆርጣል ማለት ነው። መጨረሻ ላይ ተስፋ መቁረጥ ውስጥ ይደርሳል። ተስፋ ከቆረጠ በኋላ እንግዲህ የውሳኔ ያው አንዳንድ ሰዎች ተስፋ ሲቆርጡ ራሳቸውን ማጥፋት ነው የሚፈልጉት። ራሳቸውን በራሳቸው ላይ አደጋ መፍጠር በነገራችን ላይ ተስፋ ብዙ ተስፋ የሚያስቆርጥ ነገር በጣም ብዙ ችግሮች ሊገጥሙን ሊያጋጥሙን ይችላሉ። ግን በራሳችን ላይ ጉዳት ከማድረስ ግን የማያልፍ ቀን የለም፣ ሁሉም ነገር ያልፋል። ስለዚህ ከዚህ ድራማ ምንድነው መረዳት ያለብን? በችግሮች ሁሉ መፍትሄ እንዳሉ፣ ችግሮች ሁሉ እንደሚያልፉ፣ ነገ የተሻለ ቀን እንደሚመጣ እና ነገ ደግሞ ትናንት ከነበርንበት ውስጥ ወተን የተሻለ ነገር ቦታ እንደምንደርስ ማሰብ አለብን። እያንዳንዱ ሰው የራሱ የሆነ የህይወት ውጣ ውረድ ይኖረዋል። ሁሉም ሰው ስለሳቀ ወይም ደግሞ ጥሩ ልብስ ስለለበሰ ደስተኛ ነው፣ ወይም ደግሞ ጥሩ ህይወት እየኖረ ነው ማለት አንችልም። ሁሉም ሰው የራሱ ጠባሳ አለ። ስለዚህ በሐይሉ ተስፋ ይቆርጣል። እንግዲህ ጠፍቶ አጥፍቶ ምንድን ነው አጥፍቶ መጥፋት ነው የሚባለው አይደል? እንደዛ ለማድረግ ይወስናል። ከዛ እንግዲህ እሷ ወደ እነሱ ሰፈር እየሄደ እነሱን ቆመው ግራ ተጋብተው በቃ ማን ነው የሚጠቁመው እያሉ ከራሳቸው ጋር እየተነጋገሩ ይቀጥላል ማለት ነው ቀጣይ ክፍል ደግሞ ቀጣዩን ወይ በኃይሉ ሰላምን ይገላታል አይገላትም? የሚለውን ቀጣይ ክፍል ላይ ይዤላችሁ እመጣለሁ። የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ ማለት ነው። እግዚአብሔር አምላክ ሀገራችንን ሰላም ያድርግ። ሁላችንን ሁላችንም በያለንበት ፈጣሪ አምላክ ይጠብቀን። ወዳችኋለሁ፣ አከብራችኋለሁ የቻናል ቤተሰቦች።